እግር ባይኖርም መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ እሱን ውሳኔ ግንደ። አሰላሙ ዐለይኩም ወራህማቱላ ወበረካቱሁ። ውድና የተከበራችሁ የትኛውም አለም የምትገኙ ሀይነትና የማምቱት ቤተሰብ ተከታታዎች እንዴት ናችሁ? ሰላም ናችሁ? ሆይ አልሃምዱሊላሂ ረቢል ዓለም ሁሉ መልካም እያላችሁ በሰላማችሁ ዘት ይበለልኝ። ዛሬ በአዲስ ቪዲዮ ውቅ እያለሁኝ ባለፈው አንድ ቪዲዮ ሰርቼ ነበረ። በዛ ቪዲዮ ላይ ዛሬ እርግጠኛውንና እውነታውን ወደ እናንተ ይዤ ብቅ ብያለሁኝ። ፈልጉትም የነበረ ቪዲዮ ነው። በተለይ ሳውዲ አረቢያ ላይ እንግዲህ በህጋዊ ሄደን፣ በህገወጥ የገባ በህገወጥ ሄዶ እንድግና የተመለሰ እንዴት ወደ ሳውዲ መመለስ ይቻላል? መመለስ ይችላል ወይ? ኢሻራው ይነሳል ወይ? በመንግስት በግል እንዴት ነው ወደ ሳውዲ ባሌን ወንድሜ ማንጣት የምችለው የሚሉ ብዙ ህቶቻችን አሉ። እንዲሁም ደግሞ አብዛኞቹ ወንዶች እንዴት ነው ወደ ሳውዲ መመለስ የምንችለው? ሳውዲ እንደምታዩት እንግዲህ እኔም አለብኝ ማለት ነው። እንዴት በስም ያስነው ያልኩት እንዴት ማስነሳት ትችላለሁ ብዬ እንደምታዩት ይሄ እንግዲህ የሳውዲ አረቢያ የቪዛ አገልግሎት ነው። ይሄ አሁን በዚህ አመት ውስጥ የተከፈተ ነው፣ የቆየም አይደለም እ እንደገናም ደግሞ ሳውዲም አይደለም አይደለም የትኛውን ቦታ አይደለም ያለው አዲስ አበባ ነው። ሳውዲ ኤምባሲ ሳውዲ ኤምባሲ ሶስት አራት ደቂቃ አምስት ደቂቃ አስር ደቂቃ ቢወስድ በእግራችን ማለት ነው። እዛው ሳውዲ ኤምባሲ ቅርብ ነው ያለው ይሄ ቦታ። ህጄ ቦታው ህጄ ያለውን ነገር አረጋግጬ ይቻላል ወይ አይቻልም ወይ የሚለውን ዛሬ እየብቅ ብያ ነው። ሳውዲ አረቢያ ከመሄዴ በፊት ሻራ ይዘኛል ብሬ፣ ይከስራል ቪዛ ይከስራል ብዬ መጀመሪያ በስማውን ቸክ ለማድረግ እዛው ቦታ ሄጄ ነበረ። ቦታው ስሄድ ቼክ ማረግ ይቻላል ወይ? አዎ ይቻላል። ሳውዲ አረቢያ መሄድ ይቻላል ወይ? እንዴት ነው የሚሄድ ወይ? ቦታው ላይ ሄጄ ስጠይቅ ልክ እዚህ ሳውዲ አረቢያ ኢሻራ ኤምባሲ ውስጥ ማለት ነው፣ አይገባም፣ መግባት አይቻልም። እዚህ ማንም መግባት አይችልም። ያንን ሜዲካል ውስጥ ሲኦሲ ውስጥ መጨረሻ ላይ ለኢሻራ ስንገባ ብቻ ነው እንጂ የሚያስገቡን። ከዛ ወዲህ እን ያለን ነገር ገብቼ ቼክ አደርጋለሁ እናረጋግጣለሁ የሚል መቶ ፐርሰንት የለም ማለት ነው እና እኔ ደግሞ አስገቡ ብዬ ጠይቄ ነበረ። ሻራይን ቼክ ማድረግ ፈልጌ ነው እና እስኪ ልግባ ብዬ ያው ሰኩሪቲ ያለ ሰኩሪቲዎችን ጠይቄ ተጠይቅ፣ የታ ላይ ያስገወረ ኤጀንሲ፣ የጨረስክበት ቤዛ ያስመጣው ሜዲካል ሲሆን ሲወሰርክበት ያኔ ለመግባት ነው እንጂ የምችለው መግባት አልችልም ብለው መለሱ ማለት ነው። ግን ያለውን ኢንፎርሜሽን እኔ በደንብ ላይ ያጣራሁት እና እኔ በስማ ያለብኝ ሁለት አመት ሶስት አመት ላያሰደኝ ስለሚችል ዛስ ልኬ ብዙዎጭ አውጥቼ ሜዲካል ሲወስድ ይህን ሁሉ ነገር አድርጌ መክሰር በጣም ከባድ ነው። ማለት ስንት አመት የሻረ ይይዛል? ከአምስት ዓመት በኋላ የሄዱ አሉ። ምሳሌ አምስት ዓመት ሆኗቸው አያያዛቸው የተለያያና ግን የወንጀል የለባቸው ምናምን፣ ያው ያስያዛቸው ፖሊስ በወንጀል ካልተመዘገበ ይህን አይነት ወንጀል ሰርተዋል ወይንም ተማተዋል ታርቀዋል ወይም ከደራት የተለያዩ ነገሮች በዛ ከተመዘገበ ጭራሽን ላይ ገባ ይችላል እና ከአምስት ዓመት በኋላ እንደ ማናቸውም ሰው ተይዞ ከተመለሰ ከአምስት ዓመት በኋላ ይቻላል። ግን አስር አመት ቢሆነው ራሱ ወንጀል ካለበት መግባት አይቻልም ብሎ ከተጻፈበት የሻራ አሰጣጦ ከተለየ ዳገሩ ከተመለሰ አስር አመት ቢሆነ ይመለሳል። ስለዚህ ኢሻራን እርግጠኛ ቸክ ማድረግ የሚቻለው ቤዛስ ልኮ ሜዲካል ወስዶ ሲኦሲ ምናምን ይሄን ሁሉ ከጨረሰ በኋላ ነው ሂዶ ኢሻራ ቼክ የሚያደርገው። እና ስለዚህ አጠቃላይ ሳውዲ አረቢያ መሄድ አይቻልም። አምስት አመት በላይ ያለው በተወክል መሄድ ይችላል። ሁለተኛ ላይ ደሞ በጣም አስቸጋሪ ነገር ኢሻራም ላይዘን ይችላል። ልንገባ እንችላለን፣ ግን የስም ስተት ያለ ተራ ለቋችሁ ከአምስት ከስድስት ዓመት ሲሄዳችሁ ሪፖርት ላይ ትንሽ አስቸጋሪ ነገር አለ። አውዲ ላይ ስገቡ ማለት ነው። እሱን ጥንቃቄ አድርጉ። ምክንያቱም ተይዛችሁ የመጣችሁበት ስም ሌላ ነው፣ ፓስፖርት አሰርታችሁ የሄዳችሁበት ስም ሌላ ነው። እዚህ ላይ በዛኛው በስማ ሲሰጡ ያኛው በስማ መቼ የሚሆን ይወጣል። ግን ስማችሁ የተለያየ ከሆነ ብዙ ጣጣ አለው። እዛ ላይ ሰውየው ከፊላችሁ ላይቀርብ ይችላል ያው ዝም ብሎ ሰሰት ብሎ መሄድ የለም። ብዙም የሚስተካከል ነገር አለ፣ እንደ ድሮ ነው ደግሞ ይመለሳል ማለት ነው እና ወንድሞቼ ሻራ ይዘንም ብላችሁ ብራችሁን ወጫችሁን አውጥታችሁ ዝም ብላችሁ ሄዳችሁ ከዛ ስለምትመለሱ ሻራ ይነሳል የሚባለው ነገር ውሸት ነው። እና የዛሬው ቪዲዮ እንግዲህ አጠቃላይ ይሄን ይመስላል ማለት አልሆነኝም። እንግዲህ ህጉ የሚለው ሶስት ዓመት ነው። እዛ ላይ ደግሞ የጻፈው ጀዋዛት ጥራሽም እንዳልገባል ይጽፈው ይችላል አይታወቅም እና ይሄንን ይመስላል። ብዙዎቻችሁ እዚህ ላይ ትኩረት አድርጎ ሻራ ይለቀቃል፣ እሄዳለሁ፣ እመጣለሁ፣ ቤዛ ፈልግልኝ፣ ቤዛ ገኝና ስለግልኝ ምናምን ይሄ አይሰራም። ምንም ነገር ነጻ ከው ምንም ወንጀል ከሌለባችሁ ከአምስት ዓመት ስድስት፣ ሰባት፣ ስምንት ዓመት እናንተ መሄድ ትችላላችሁ። ስማችሁ ላይ ብቻ ትኩረት አድርጋችሁ አስተካክሉ። ሳውዲ ለመመለስ በጣም በጣም ከምንም በላይ በቃ በብርም በምንም በምንም ታግዬ ነበር ግን በብር አለ ግን በብር ይሻላል፣ እናስነሳለን ምናምን የሚል ብዙ ነገር አለ፣ ግን አያዋጣም። ብር ትበላላችሁ፣ ሁሉንም ነገር ማናቸውም የውጭ ሀገሮች ጉዞ ስታደርጉ ማድረግ ከፈለጋችሁ ህገ ነክ እኔ እንደምታውት አሁን አዲስ አበባ ስቀመጥ እያንዳንዱ ኤጀንሲ ይሄ ሁሉ ኤጀንሲ ቁጥር ነው፣ ቢሯቸው በምህር ማለት ነው። የት መስጀት ትችላላችሁ? ስንት ብር ነው? ምንድን ነው? ምክንያቱም ህጅ በህጅ እንኳዛ ብንገላታና ብሬ ቢከሰት ቀጥታ ተመልሼ የት ነው? እዚህ ቢሮ ነው። ምክ ቪዲዮአቸውን በድንበር ፎቶ አንስቼ ያለሁኝ ሰዎቹን ስልክ ቁጥራቸውን ሁሉን ነገር ማለት ነው። እና በኦንላይን የምታደርጉት የውጭ ሀገር ጉዞ እስጢፋቅ መነጋገር፣ ብር መላክ ይሄ ይቅርባችሁ። ብዙ ተበልተዋል። እኔ ማቀው አሁን ብዙዎቹ ተበልተዋል። በተለይ ዱባይ ማለት ነው። ዱባይ አትሄዱ ሳይሆን አካሄዳችሁን አስተካክላችሁ ሂዱ። እኔ ማቀው አሁን እሮብ በረራህ ተብሎ ብሩን ከላከ በኋላ ስልኩ ዝግ ነው። 150 ሺህ ብር ውስጥ ይላል። ሮብ ነው በረራ ተብሏል። በኋላ ግንዴላለው ሌላ ነው ስልኩ ከሚላክ ነገር አለ። አሁን እኔ በኦንላይን ይሄ የምታዩት ምሳሌ ኮይት ነው። አንዴ ኮይት አንዴ ኳተር፣ ያው ዝም ብዬ ነገሮች ልንት ለማለት ማለት ነው። እንዴዛ አይነት አሁን የውጭ ጉዞ አለ። አሁን እንዴዛ አይነት አለ። እንዴዛ አይነት ፎርም አለ። አሁን ውጭ ለማሄድ አሁን የኢንፎርም ልከውልኛል። አንድ ሁለት ሶስት ማለት ነው። እኔ ግን ፎርሙል ሞልቼ ፎቶ አድጌ ምናምን ላኩላችሁ። የቤዛ የምናምን እያለ መጨረሻ ላይ ስልኩን እንደሚያደርጋ። ግን ይሄ ልጅ ነው ስካታታለው ከስንት ቀን በኋላ ስልኩን ዘግቷል። እንግዲህ አንድ ነው ምስኪና አስለቀቷታል ማለት አትበሉ ጥንቃቄ ያደረጉ ነው ምለው አስቸኳይ የጀመርኩት ቤዛ አለ። ኦይት ዋተር ዱባይ አሁን እስኪ ሁሉም ቦታ ዞሮ ሞክሬያለሁኝ ጀምሬያለሁ። ኢንሻላህ እስኪ አለ አሳካው ሞሉኝ ማለት ነው፣ ሞሉኝ ማለት ነው። ኢንሻላህ በቅርብ ሰዓት ይመጣል ተስፋለኝ። እንግዲህ በመጣው ላሽላለሁ ማለት ነው። የኔ ፍላጎት አብዛኛው ቆይተና ኳተር ነው ምርጫዬ ማለት ነው፣ በተለይ ቆይት ነው።